እውነት አይደለም። እሱ አንማቃት ያው እዚሁ ሰፈር ላይ ነው። እኔ የሰፈር አካባቢ ናት፣ እዛ ነው የምታወቀው። በስተ መጨረሻ ፋሲል ሁሉም ነገር ክሊር አደረገው ሀይሚና ብሩኬን ይቅርታ ጠየቀ። ሀይሚ ግን ይቅርታውን አልተቀበለችም ፋሲልን ጥላው ሄዳለች። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ ማለት ነው እና ፋሲሉ ዛሬ እኔ ጋር እውነት አለ እኔንም ስሙኝ ብሎ በመጀመሪያ በይቅርታ ቪዲዮ ነው ማለት ነውና፣ አንድ ሰው ከምንም በላይ ተጸጽቶ ይቅርታ ሲጠይቅ በጣም ደስ የሚል ነገር ነው። ይቅርታ ማለት የትልቅነት ምልክት ነው እና ይቅር ብለናል፣ ይቅር ለእግዚአብሔር ብለናል። ዛሬ ጸሎተን ሐሙስ ፋሲሎ በይቅርታን የጀመረው አንደኛ ከቤተሰብ ከተመልካች ነው ይቅርታ ብሎ የጠየቀውና ስላስቀየምኳችሁ ሀይሚና ብሩክንም ስላጣለው በጣም በጣም በጣም ይቅርታ ብሎ ስለ ሁሉም ነገር በግልጽ አብራርቶ ሀይሚና ብሩክንም ቀጥሮ ሌላም ደግሞ አንድ ሽማግሌ ይዘው መጥተው ነው። ኦልሬዲ፣ ያም አዲስ ስለሆነ አናውቀውም። ዛሬ ገና ነው ያየሁት ማለት ነው እንትን ብሎ ነበረና በመጀመሪያ ሲጀመር ፋሲል የተናገረውን እንየው፣ እናብጠርጥሮ ማለት ነው። ምንድነው ነው ያለው? እኔ ሁሉም ነገር ውሸት ነው፣ ሲሆንም የነበረው ውሸት ነው። እኔ እነሱን ለመገመት ነው። ፍቅራችሁ እንትና የማን ኦቨር ማን ይታገሳል? ገባችሁ አይደለ? ማን ቦታ አለው? ለብሩክ ማን ይሸነፋል? አሁን ለምሳሌ እንዴትነው የተረዳው ፋሲል? አሁን ለምሳሌ ሀይሚ ቀለበት ተቀብላለች። አዎ ቀለበት መቀበሏን አምኗል። በጣም ሀይሚ ማለት አለ በጣም ሽመኛ ሰው የምታከብር ሰው የምትፈራ ለሰው በቃ የምትኖር ሰው ናት እና ቀለበቱን አድርግ ያለው አሏሽም አለ። ቀለበቱን ማድረጉን አምኗል ማለት ነው። ቀለበቱን አድርግ ያለው ነገር ግን ቀለበሱን ያደረግኩበት ምክንያት እኔ እሷን ለመገመት ነው። ያ እሷ ግን በዛን ያልክ የሰጠችኝ ጥሩ ነገር ነው ለእኔ ክብር ነው። እየተጨነቀችው ለራሷ ክብር ሳይሆን እዛ ጋር ጓደኛ አለኝ ብላ ሳይሆን የተጨነቀችው ለእኔ ክብር ነው የተጨነቀችልኝ፣ ለእኔ ነው ያሰበችልኝ። በዚህ ደግሞ በጣም ላመሰግናት ይገባል። በጣም በጣም በጣም ላመሰግናት ይገባል። እና ሀይሚ እንደምታየው ሰዎች አደለም ማለት ደግሞ ብሩክና ሃይሚሊ ደግሞ ከካሜራ ጀርማ በጣም ብዙ ሰዎች ባለፈውም ተናግረዋል። ብሩክና ሃይሚም ይሄ ፋሲል ሳይመጣ በፊት በእንደዚህ አይነት ነገር ለዛው በጣም እየተጣሉ እንደሆነ እነሱ ተናግረው ነበረ ማለት ነው። በጣም ሰው ላይ ያጣላቸው ገንዘብ ሁሉ ተከፍሉ ብዙ ብዙ ነገር እንደሚሆኑ ምናምን ተጣልተው ሁሉ ነበር እና የሆነ ጊዜ ሁሉ ተደባብረው ከዛ በኋላ ተታርቀው ፋሲል እንኳን መቶ ያጣላቸው ማለት ነውና ያ ያ ነገርም አለና ከካሜራ ጀርባ ደስ ደስ የማይል ነገሮች አሉ። በጣም ብዙ ሰው ነው የነሱን መለያየት እና መጣላት የሚፈልገው እና እኔ ያን ነገር እንትን ለማለት ነው ለመመዘን ነው ለእንትን ለማለት ነው ብሏል ማለት ነው። ፋሲል እና እነሱ በጣም በጣም ከነሱ የተማርኩት ትምህርት አለ። ሀይሚና ብሩክን ማለያየት ማለት በጣም በጣም በጣም በጣም በጣም ከባድ ነገር ነው፣ በጣም ከባድ ነገር ነው እና በጣም ከባድ ነው። ዋጋ የከፈሉበት ሰው ነው እና ማን ነው እንደዚህ አይነት ሰው ያለው ብሩክ አሁን ቀለበት ሀይሚ ቀለበት አድርጋለች ብሎ እየታም እንደዛ እንኳን ተብሎ ይቅርታን ያደረገላት ይቅርታን የተቀበለ በይቅርታን ያስተናገላት ኢቭን ለእሷ ነበረ ሲቆረቆር የነበረው። እኔ ከኔ ጋር ደግሞ በጣም ተጣላለ እና ያ ነገር እንትን ደስ ብሎኛል፣ ፋሲል ሁሉን ነገር ደግሞ ከምንም በላይ ክሪል ማድረጉ ማለት ነው። እና ትናንት ያልተገኘሁበት ምክንያት እኔ ሌላ ቦታ ነበርኩ እና ያው ሀይሚ ከምንም በላይ ከብሩክ ጋር በመጣላቷ ብሩኬንስ ከብሩኬ ጋር ስላጣሏት እንደሚደብራት አይኔንም ማየት እንደማትፈልግ አውቃለሁ። ያን ነገር ግን እችለዋለሁ፣ ምንም ማድረግ አልችልም። ለምን ራሱ ያመጣው ነገር ነው ማለት ነው ብትለውም አይገርመው። ለምን ብዙ ነገር አለ የተበላሸ ነገር ማለት ነው። ግን ያ ነገር ደግሞ ከምንም በላይ ብሩክ ነገሮችን ሳይበላሽ በቀላል መንገድ ተረድቶታል። ሲጀምርም ደግሞ ሀይሚ ደግሞ እንደዚህ አይነት ሰው አይደለችም። እሱ ራሱ መስኮሩለታል። እንደዚህ የምትሳሳት ሰው በቃ ምን፣ በጣም የምትኮራባት ሴት መሆን ያለባት አይነት ሴት ናት፣ ነው ብሎ ሲናገር፣ ራሱ ሲያስረዳ ራሱ የነበረው ማለት ነው፣ ፋሲል ማለት ነው። እና በቃ ደስ የሚል ነገር ነው። በቃ ለሰው አብሶ ከምንም በላይ ለሰው የምትጨነቅ ናት። በጣም በጣም በጣም በጣም በቃ ሼመኛ ሰው ናት፣ ለሼም ብላ ነው እና ይሄንም ደግሞ ራሷ ራሱ በአንደበቷ ተናግራለች ማለት ነው እና ብሩኬ የኔ ቀና ማለት ነውና ጀስት በቃ የሆነ እንደ ጠላት እንኳን አላየውም የሆነ ስለመናገር ማለት ነውና በጣም ደስ ይል ነበር ሲመጣ፣ እንኳን ፋሲል እንዴት ነህ፣ ደህና ነው እኮ ምናምን ብሎ ጀስት ትሪት ያደረገው ማለት ነው ግን ከሀይሚ ይልቅ ብሩክን የተጎዳ እውነት ለመናገር ማለት ነው፣ ገባችሁ? እምነቱን ነው ያጣው። የውሸትም ቢሆን ዛሬ ነው ውሸትነቱን የሰማው። እውነታውን እያወቅ ያለው ዛሬ ነው። ኢቭን ገንዘብ ተካፍሎት እናንተንና ሁለታችሁ ሰው እናንተ ሀይሚና እናንተን ገንዘብ ተካፍሎት ነው ሊያጣላ አስባችሁታል አለ ለማለያየት። ይሄን ያህል ሰው መጠር ማለት በጣም ከባድ ነው፣ ሁለት የሚዋደዱ ሰዎች የሚፈቀሩ የሚፋቀሩ ሰዎች ማለት ነው። እና ስትመታኝም እንደዛ ውሻ ስታደርገኝም ዝም ያልኮክ ዋጋህን ለማወቅ ነው እንጂ ስትመታኝ እኔ ለአንተ አንሽ አይደለም ወይ ምናምን ብሏል ማለት ነው። እና በቃ ዋጋህን ለምን ምን ያህል መስዋዕት እንደምትከፍል ለሀይሚ የተረዳሁበትን አንግል ነው ምናምን ብሏል። አይ አይ፣ ቦክስ ጠጣሽፋ እና ያው ዋናው ነገር ማለት መፍታታቸው ነው። ደስ ይላል ማለት እኔ ፋሲልን በእንደዚህ አይነት ውልት አልጠበቅኩም ነበር። ለምን እኔ ለዚውም በጣም ተመልሶ የሚጣሉ የሚያበጣበጣቸው ነበር የመሰለ ማለት ነው። እና አንድ ይሄ ማለት እንደዚህ አይነት ሰው አልመሰልከኝም ነበረ ፋሲል ጀስት ደስ ይላል። እና ያው ሽምግልና እንደ ሽምግልና ጓደኛ ይዟቸው ነው የመጣውና ያው ሀይሚ ልክ ናት። ይደብራል ለምን? ማንም ሰው ነው። አንዳንድ ጊዜ እኮ ቶሎ ብላችሁ አትረሱትም፣ የተደረጋችሁትን ነገር በአንዴ ልትረሱ አትችሉም። ለምን ትንሽ ይቆያል። ደግሞ ከምንም በላይ ደግሞ አሁን ላይ ደስ ሊልሽ የሚገባ ብሩክ አጠገብሽ ነው። ትልቁ ፖይንቱ ብሩክ ነው። ብሩክ ተረድቶሻል፣ በቃ ከምንም በላይ መረዳቱን ያንቺ የሚያስፈልገው አሁን ላዩ የብሩኪ ላንቺ መረዳት ነው እና ብሩኪ ስለተረዳች ትልቁን ነገር አመስግኝ። ደግሞ ዛሬ ደግሞ የበለጠ እውነታውን አር እንትን ያለውን ነገር ደግሞ መቶ ፋሲል በግልጽ አርግቱ አብራርቶ ስለነገረልን ደግሞ ይሄንም ደስ ይልሽ ይገባል። ለምን አሁን ኛ እኔ አሁን መጀመሪያ ላይ የመሰለኝ ትናንት ራሱ የውሸትሽን ተታርቀሽ ተመልሳችሁ ከፋሲል ጋር ብሩክ የምታሰቃዩ ነበር የመሰለኝ ማለት ነው። በእንደዛም ብዬ ደግሞ ጠዋት ቪዲዮ ሰርቻለሁ ማለት ነው። እና ያ ነገር እኔ ጋር ተገቢ አልነበረም። ለዛም ነገር ቤተሰብ ይቅርታ፣ የሀይሚና የብሩክ አድናቂዎች። ግን ከምንም በላይ ትልቁ ፖይንት ብሩክ፣ ሀይሚ፣ ፋሲል እውነታውን መቶ ተናግሮ አብራርቶ ያለውን ነገር ግልጽ አድርግቶ መናገሩ ደስ ብሏል ማለት ነው። ለብሩክም ለሃይሜም ይሄ በጣም አሪፍ ነገር ነው። በቃ ደስ ይላል። በቃ ሙሉ እውነታውን አወቀች። ፋይል የሚያለው ፋይል ያለው የቀለበቱ ነው ብሏል። ለምን ቀለበት ሲደረግላት ያን ቀርጫ አለው። ሌላ ግን ከሃይሜ ጋር ምንም አይነት ፋይል እንትን የለን። እኔ ሃይሜን ራሱ በደንብ ብዙ የምንተዋወቅ ሰዎችም አደለን፣ ሰፈር እንተያያለን ግን በጣም እዚህ መሀል የተረዳውት ሼመኛ ልጅ በቃ ሼም ማለት የማፈር ማለት ነው። የምታፈር አይነት ልጅ ሆናን ያየዋት በጣም የምታፈር በቃ ለሰው በቃ ለሰው እንትን የምትል አይነት ልጅ ናት ነው ብሎ የተረዳው ማለት ነውና ፋሲሎ እና ያ በራሱ ቻናል ነው መጥቶ ኦረዲ መቶ የተናገረው። ቻናልም ከፍቷል አዲሱ ቻናል እና የገባችሁ ሰብስክራይብ ማድርጉት እና ለምን የሀይሚ እውነት ወጥቶላታል ሀቅ ወቶላታል ማለት ነው እና አብረን ትናንትም ብሩኬም ሲል የነበረው አብረን እንጠይቀዋለን ሁሉን ነገር ምናምን ብሎ ነበረ። እዛ ሌ ቪዲዮ እንትን የጨረሱት ራሱ ለምን አሁን ብሩኪም ለቀጣይ አብሮ ለመጓዝ ግዴታ እውነታውን ማወቅ ስላለበት፣ ያው ዛሬ ደግሞ ፋሲል ያው ገንዘብ ተከፍሎት ከኋላቸው ከጀርባቸው በጣም ብዙ ሰው ሊያጣላቸው እንደሆነ እና ያሰው ነበር መጀመሪያ ላክልኝ፣ ግን ለእናንተ ለሁለታችሁ ዋጋ ማን እንደሚከፍል እኔ ተረዳው። ይህን እናንተ ማለያየት ማለት በጣም ከባድ ነገር ነው። እናንተ የምትለያዩ ሰዎች አይደላችሁም፣ እና ጀስት ደስ ብሎኛል ማለት ነው እና ቤተሰብ እና ደግሞ በዚህ አጋጣሚ ደግሞ ትልቁ ሚና የተጫወተው ፍጽ ነው ማለት ነው። ፍጽ ስላችሁ ያው ፋሲል ሊያለያይ ነበር የመጣው ማለት አሁን ዛሬ ነው እውነታው የታወቀው፣ ዛሬ ነው ግን። መጀመሪያ ምንም ቢሆን ሃይሚና ብሩክ ተጣልተው ነበር። ለሁለት ቀን ምናምን ተደባብሮ ነበረ፣ ተጣልተው ነበረ። ግን ማለት ተለያይተዋል፣ ማለት ተጣልተዋል። በመሀላቸው አለመግባባት አለ። ለምን እኔ ለአንቺ ብዬ ብዙ ነገር ሳደርግ፣ ህይወት ይነሽ ብዬ ሲሰርሽ፣ አንቺ ለካ ቀለበትን የሚያል ነገር ታደርጊያለሽ ምናምን ብሎ በዛ ሲወቃቀሱ ነበር። ግን አንዳንድ ጊዜ መልካም ጓደኛ ሲያጋጥማችሁ እንደዛ ነው ማለት ነውና ፋሲል ፍፄ መጥቶ ነው በመሀል ያስታረቃቸው ማለት ነው። ገባችሁ አለ ቤተሰብ። ያ ነው እንትን ከምንም በላይ ፍፄ እዚህ ጋር ሊመሰገን ይገባል። ፍፄ ባያስታረቃቸው ዛሬ ላይ ራሱ ቆሞ ሊያወሩ አይችሉም ነበረ እና ቤተሰብ ተታርቀዋል። እርቅ በደንብ ተፈጽሟል ማለት ነው እና ፋሲሉንም እየገባችሁ ሰብስክራይብ አድርጉ። ሀይሚና ብሩኬን እየገባችሁ ሰብስክራይብ አድርጉ። እኔንም ሰብስክራይብ አድርጉ ቤተሰብ። ፋሲሉ እንወዳለን፣ እናከብረሃለን። ቴንክ ቤተሰብ።